በዚህ ምሽት እጅግ በጣም አሳዛኝ ዜና ተሰምቷል። በመሐል አዲስ አበባ በቁጥር 50 የሚሆኑ ኦርቶዶክስ ካህን ተገለው ተገኝተዋል። እንደዚሁም በቁጥር 115 የሚሆኑ በሌሎች ክልል ከተሞች አካባቢ ማለት ነው፣ እንደዛው ባለ ማዕተቦች ታርደዋል፣ ተጨፍጭፈዋል ብዬ ዜና ብናለ የትም እንዳትሄዱ ፍትህ እንዳትጠይቁ የተዋህዶ ልጆች ተገለው ይለቁ እንዴ? ለምን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ እና የተከበራችሁ የአስራ ስድስት ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዘያልኩኝ ዛሬም በአዲስ ቪዲዮ እና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጥተው። ዛሬ ቀደም ብለን የምናየው ቪዲዮ ወንድሞቻችን ልዩ ልዩ ዜና እያቀረቡ ይገኛሉ ማለት ነው። በአርሲ ጉዳይ ቀደም ብለን የምናየው ቪዲዮ ሲሆናል። በሁለተኛ መረጃችን የሚሆነው በአርሲ ላይ አሁንም ምዕመናን እየተጨፈጨፉ ይገኛሉ። ደግሞ ጨፍጫፊዎቹ ሙስሊም ናቸው ብሎ አንድ ወንድማችን እጅግ በጣም ብዙ መረጃዎችን ይዞልን መጥቷል ማለት ነው። በትላንትናው ዕለትም አገዳደሉን አሳምር በሚል ላይ ቪዲዮ ሰርቶልን ነበር። እኔም ደግሞ ለእናንተ ያስደምጨያችሁ ነበር ቪዲዮው ማለት ነው። ቪዲዮን አብረን ምና ይሆናል። በሶስተኛ መረጃችን የሚሆነው ወንድማችን ቴዶና እንዲሁም ደግሞ አኬ ድምጻቸውን ከፍ እያደረጉ ይገኛሉ ማለት ነው። እሱን ቪዲዮ ምና ይሆናል። በአራተኛ ቪዲዮችን ወንድማችን ሊደተቃል በትላንትናው ዕለት ማለት ነው ሆስፒታል ለተጎዳችው ህፃን ከአሩሲ ሄዳ እዛም ለምትታከም ህፃን የብር ድጋፍ አድርጎላታል ማለት ነው። ቪዲዮን አብረን የምናየሆናል አምስተኛ መረጃችን እጅግ የሚገርም ነገር አድርጓል ማለት ነው። ኦርቶዶክሳውያን በጎንደር ልዩ ጉባኤ አዘጋጅቶ በትላንትና ዕለት እስከ ዛሬ የሚቀጥል ጉባኤ ነው። እጅግ ከሚገርም ነገር እያደረጉ ይገኛሉ ማለት ነው። ልክ እንደ አላፋት ነው። ቪዲዮን እስከ መጨረሻ በመከታተል ላይክ እና ሼር እያደርጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎች ነው። ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ቢሆኑ ሀሳብ አስተያየታችን ኮሜንት ላስቀምጡ ነው ጠታ ወደ ዛሬ ቪዲዮችን እስካሁን ድረስ በሀገራችን ላይ በሚገኙ በተለያዩ ክልሎች ላይ እንግዲህ የተለያዩ ግድያዎች እየተፈጸሙ ይገኛሉ። ይህንንም ወደ እናንተ ሳደርስ ነበር በተለይም ሃይማኖት ተኮር የሆኑ ግድያዎች እጅግ በጣም እየጨመሩ ነው። በተለይም የኦርቶዶክስ ተዋህዶ እምነት ላይ ያሉ ምእመናን ላይ የሚደረገው ግድያ እንግዲህ እጅግ በጣም እየቀጠለ ይገኛል። በተለይም እንግዲህ በአሁኑ ወቅት በአርሲ አካባቢ የሚደረገው የኦርቶዶክስ ተዋህዶ ሃይማኖት ተከታዮች ምእመናን ላይ የሚደረገው ግድያ አሁንም እጅግ በጣም በርትቶ ቀጥሏል። የኦርቶዶክስ ሃይማኖት አባቶችም እንግዲህ ለልጆቻቸው መጽናናትን እንዲመኙና ለእነሱም ድምጽ እንዲሆኑ እንዲሁም ይህንን ነገር እንዲቃወሙ ከነሱ እንጠብቃለን። መንግስትም በአርሲና በተለያዩ ክልሎች ውስጥ እየተገደሉ ላሉ ምእመናንና ኦርቶዶክሳን ጥበቃ እንዲያደርግና ማጣራትን እንዲያደርግ እንጠይቃለን። በተጨማሪም በተለያዩ ሃይማኖት ውስጥ ሆናችሁ እንግዲህ አሁንም ድጋፋችሁን እያሳያችሁና ከአርሲ ጎን መሆናችሁን እንዲሁም ከሚሞቱ ከተለያዩ ኦርቶዶክሳውያን ጎን መሆናችሁን የምታሳዩ ወንድምናቶቻችን እያመሰገንን ይህ ነገር አሁንም እንዲቀጥል እንጠይቃለን። አሁንም ፍትህ እንጠይቃለን። መንግስት ተገቢ የሆነ ማጣራትን አድርጎ በአሁኑ ወቅት በችግር ውስጥና በስጋት ውስጥ ያሉ ኦርቶዶክሳውያን ፕሮቴክት እንዲያደርግ እንዲጠብቅ እንጠይቃለን ማለት ነው። ብሩክ ነኝ። መልካም ቀን ይውላችሁ። ኦርቶዶክስ ክርስቲያን ነኝ። እስካሁን ድረስ ሃይማኖትና ኮንተንት ክሬሽንን ላለማጋጨት ወር ደግሞ ሌላ አጀንዳ ላለመስጠት ስለ ሃይማኖት ጉዳይ አውርቻ አላቅም ነበር። አሁን ግን ማውራት ያለብን ጊዜ እየደረሰ ይመስለኛል። በትናንትናው ዕለት በደረሰ ሌላ አዲስ ጥቃት ደግሞ ከዘጠኝ በላይ የሚሆኑ ክርስቲያን ኦርቶዶክሶች በአርሲ ቦታ እንደተገደሉ ነው እንግዲህ መረጃዎች ወጡ። የሚያሳዩ እና የሰማን ነው የምንገኘው። አሁን እንግዲህ ከባድ ጭፍጨፋዎች የተካሄዱ ነው የሚገኙት በኦርቶዶክስ ክርስቲያኖች ላይ ታፍነው እየተወሰዱ በቤተክርስቲያን ቅጥር ግቢ ውስጥ እርሻቸው ላይ ያሉ ምናምን ነው እንግዲህ ኦርቶዶክስ ክርስቲያኖች የተገደሉ የሚገኙት በሃይማኖታቸው ብቻ። እንግዲህ አላርሚን ቁጥር ላይ ነው የሚገኘው ይህ ሰዎች እየሞቱ ያለበት ብዛትና የሞቱበት ያለበት ፍጥነት ማለት ነው። እስካሁን ደስ ከሴፕቴምበር ወር ጀምሮ ከመቶ አርባ በላይ የሚሆኑ ሰዎች እንደሞቱ መረጃዎች ያሳያሉ። ሴፕቴምበር ማለት አሁን መስከረም ነው። አሁን ህዳር ግን አልንገባ ነው። እስካሁን ደስ በአካባቢ ያሉ የጸጥታ ኃይሎችም ሆነ የሚመለከታቸው አካላት ምንም አይነት ሰጥቶም እስካሁን ድረስ ምላሽም ለመስጠት አልሞከሩም፣ ኢንክሉዲንግ ሴንትራል ገቨርንመንት። ስለ ቤተክርስቲያን ዝም አንለም፣ የክርስቲያኖች ደም መፍሰስ ይብቃ በሚል እንግዲህ የተነሳውን ንትን የተነሳውን ቻለንጅ ደሞ የተነሳውን ንቅናቄ ኦፊሻሊ መቀላቀል በዚህ ቪዲዮ እናገራለሁ። የክርስቲያኖች ኦርቶዶክሶች ሞት ይብቃ፣ ኢንጀነራል የሁሉም ሞት ይብቃ። ግን አሁን ሰሞኑ ከረንትሊ በጣም አንገብጋቢ የሆነ ጉዳይ ባርሲ ሞት የክርስቲያኖች ጉዳይ ስለሆነ የነሱ ሞት ይብቃ ብዬ መልክትን ያስተላልፋለሁ። የሚመለከተው አካልም ደግሞ በዚህ ጉዳይ ላይ አጽንዖት ሰጥቶት ወሮ በዚህ ጉዳይ ላይ ሀሳብና እንትናችሁን አሸራሽሮ ጉዳዮች መልስ እንዲሰጥልን በአጭሩ ጠይቃለሁ። የፈጸሙ ሰዎች ደግሞ ጭፍጨፋውና ግድያውን የፈጸሙ ሰዎች ተይዘው ተገቢው ቅጣት እንዲሰጣቸውና ለሰዎችም ደግሞ ለተገደሉ ሰዎች ተገቢው ካሳ እንዲያገኙ ስንል ያው ጥሬን ያስተላልፋለሁ። የትም እንዳትሄዱ ፍትህ እንዳትጠይቁ የተዋህዶ ልጆች ተገለው ይለቁ እንዴ? ለምን ለምን? ትላንት በዚህ ቋላ የካህናቶች ሞት ፍትህ ማለታችን ነገር አባባሰ። ዛሬ በአርሲ የወጣቶች ደም የሕፃናት ደም በየጠጋጥጉ እንዲፈሰስ የአባቶች ፊት የእናቶች ፊት በንባና ባሐዘን እንዲህ ከጠቆረ፣ ፍትህ የሚለው ቃል ወረቀት ላይ ብቻ ጽፎ ነው ከቀረ። እናንተም ብትሆኑ ቪዲዮ እንዳሰሩ ከቶም እንዳትሉ፣ ድምፃችን ይሰማ። ዝም ነው የሚባለው፣ ጭጭ ነው የሚባለው፣ በእውሮች ዓለም በዱዳ ከተማ ዝም ቤተ ክርስቲያኑ እስከ ገዳሙ ነው። አዎ በትክክል በለው። ይህ ዲያቆን በኡስታዙ ላይ የቀጠፈውን ቅጥፈት እናዳምጥ እና ኡስታዙ እየተናገሩ ያሉት ስለ እንስሳ ስለማረድ እንጂ የሰው ልጆችን ወይ ደግሞ ክርስቲያኖችን ስለማረድ አይደለም። ዲያቆኑ ግን አውቆ ቪዲዮን በመቁረጥ ክርስቲያኖችን ስለማረድ ነው ብሎ አስቀመጠ። ወይ ይሄ ዲያቆን እኛ ክርስቲያኖች እንስሳንን ብሎ ያስባል ወይ ደግሞ ለእግዚአብሔር ሲል ይዋሻል ማለት ነው። እሺ ማን ቀጣፊ እንደሆነ እንግዲህ በደንብ እናሳያችሁ። ሁላችሁም እንዳያጠፉት ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ያደረጋችሁ እስከ ፍጻሜ ድረስ አዳምጡ። ይሄ ቪዲዮ ላይ ተቆራርጧል። ሰውየው የሚያወራው ስለ እንስሳት፣ ስለ በግ፣ ስለ ፍየል ነው ብሎ ብዙዎች በኮሜንት እንዲወጡ ቪዲዮ የሰሩ ሰዎች አሉ። እዚህ ጋር አይኑን አታጥፈው፣ አይኑን አታውጣው፣ አፍንጫውን አትቁረጠው፣ በእሳት አታቃጥሉ እያለ የሚናገረው በጉንና ፍየሉ ነው። ካፊር ማለት በግና ፍየል ሆነ እንዲህ ይህ አብላ ካፊር የዛኔ ትገለዋ ስትገለው፣ ግን ካፊር ቢሆንም አገዳሉ ወሳኞች ተምሲል ማድረግ ፍንጫ መቁረጥ፣ አይን መቆርቆር፣ የሆነ ሰውነቱን መቀዳደል ተከልክሏል። ነቢ ስ ላ ስለም ከልክሏል። በሳት ስለሰው እንጂ ስለ ሰው መግደል ክርስቲያኖችን ስለ መግደል አይደለም ብላቸው አራችሁ ተቆራርጦ ነው አላቸው። እንዲሁም በዚህን ሰዓት ክርስቲያኖች በሃይማኖታቸው ምክንያት ተለይቶ እየተገደሉ ስለ ጂሃድ ማስተማሩ ስለምን አስፈለገ? ጆሮውን አትቁረጦ፣ አፍንጫውን አትቁረጦ፣ አይኑን አታውጦ፣ ስጋውን አታቃጥሎ፣ ግን ዝም ብለህ ግደሉ ማለቱ ምን አስፈለገ? እንዲሁም እዚህ ጋራ ይሄሳ። ስለዚህ እስከ ቤተክርስቲያን እስከ ገዳሙ ነው። አዎ በትክክል በለው እያልኩ ነው። ይሄ ሌባ ካልጠፋ ሰላም አይገኝም። ወላሂ ነው እምላችሁ። ወላሂ ጳጳስ ወሎ ይቀመጥ ነው። ትንሽ ጊዜ ትንሽ ቀናት እያልኩ ቆይቻለሁ።

ከዛ በኋላ ብቻ እንትቀራለን ታጭበጭበዋለህ። ሲጀምር እኔ ከዲኔ ከሃይማኖቴ የመች ወጥቻለሁ? ግባና ምድረ ሌባ ቆሻሻ ሙስሊምን እንደዚህ ይባላል። ግራኝ አህመድ ምናምን የዓለም በሙሉ እገልሃለሁ። አዎ ግራኝ አህመድ ሳይሆን ግራኝ መብረቁ ነው። ዓለም ላይ ያለ ሁሉም ሙስሊም ውጭ አለን እስከ ዳር እስከ ዳር እንነሳበት። የቁብሬሳ ናቸው ምንም ይሁን፣ የክርስትናን ሃይማኖት የሚያሸማቀቅ ነገር ከተነገረ አላሁ አክበር፣ አላሁ አክበር እንላለን። ባገኘን አጋጣሚ ትምህርት ቤት ውስጥ የትም እያሸማቀቅናቸው ካፊር ነው እያልነው እያገለልናቸው ሰዎችም እንዲጠሏቸው እያደረግናቸው ነው እሺም ተቆራርጦ ነው እንበል። ይሄስ ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር፣ የኢስላም ባንዲራ ከፍ ብሎ እንዲውለበለብ፣ ምድር በአላህ ሸሪዓ እንድትተዳድር፣ ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና አባይደርም በግልጽ ሲናገር እንደሰማችሁት እስልምና ያለዚህ መቆም አይችልም ብሏል። ሱራ አንፋል ላይ ስምንተኛው ሱራ ቁጥር 60 ላይ ወይም አያ 60 ላይ እንደዚህ ይላል ለእነርሱ ከማናቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን፣ ሌሎችንም ከርሱ በቀር ያሉትን የማታውቋቸውን፣ የማታውቋቸው አላህ የሚያውቃቸውን ምናፍቃንን የምታሸብሩ ስትሆኑ አዘጋጁላቸው ይላል። ምን የምታሸብሩ ስትሆኑ የጦር መሳሪያ ፈረሶችን አዘጋጁላቸው፣ ለማ ለምናፍቃኖች አዘጋጁ። እንደስልምናስተምረው ክርስቲያኖች ለምሳሌ ምናፍቃኖች ወይም ደግሞ ካዲ ተብለው ይፈረጃሉ ማለት ነው። ስለዚህ ለእነሱ ምን አድርጉላቸው ይላል የጦር መሳሪያ ማዘጋጅላቸው በኮሜንት እየገባችሁ ክርስቲያኖች የሆናችሁ ሰዎች እውነት ነው ምንም አያደርጉንም አያርዱንም እነሱ ሰላም ናቸው እያላችሁ ጽፉ የነበራችሁ እንኳን እናንተ ክርስቲያኖቹን ይቅርና የራሱን እምነት ተከታይ እንዴት እንደሚያርድ ከራሳቸው መምህራን በደንብ እንስማስት በሸሪአ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል ምስታዝ አዎ ይገደላል ምንድን ነው የሚገደለው ያኛው ምን ሆኖ ነው የወጣው ይሄ የቆሸሸ ሰው ነው እስልምናን ተምሮ ከበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል እምቢ ካለ ግን ይገደላል ቆሸሸ ነው የተለከለ ነው ማለት ነው ያበደ ውሻታ ካለ ይገደላል ይገደላል በሰላም ከእኛ ጋር ተከባብሮ መኖር የሚፈልጉ ሙስሊሞች እንዳሉ ይሄ የታወቃቅ ነው ሁለተኛው ነገር ግን ጽንፍ ይዘው ክርስቲያኖችን ከዚህ ጋር ለማጥፋት የተነሱ አሉ ምስክር ከመምህራኖቻቸው ይኸው እስላም በወንበዴ አይመራም ሻዕሩሁም ከዚብ የዋህብያ ታርጋው ምንድነው ተካልከ መዋሸት ነው በቃ ስለዚህ ይሄ አካል ምን እየሠራ ነው? አንድነት የሚል አንተን አጥፍቶ የና አብሬት የነዲያን የና አልከሶ ከዛ የነሻ አባዝር ሙንገር ጠፍቶ የሙሐመድ ኢብኑ አብዱል ወሃብ መርዘኛው አስተምሮት ይቀጥል ነው። በአስተምሮት ማንን የፈለፈለ ነው? አይኤስ አይኤስን የፈለፈለ ነው። ሐቂቃ ሐቂቃ እንነጋገር ካልን አይኤስ አይኤስ በማን ነው የሚመራው? እነ ፈቱል መጅዲን እነ ኢርሻድ የሚባሉ አሉ። ይዘናቸዋል። ምላስ ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለው ማነው ነው የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። አልሸባብን የፈለፈለው ማነው ነው የሙሐመድ ኢብኑ አብዱል ወሃብ አስተምሮት ነው። በመጅሊሱ ላይ አይኤስ አይኤስ ይግባ አይግባ ነው ጥረቱ። ሌላ ነገር እንደ መንግስትም እንደ ህዝብም ለቦኮ ሐራም ይፈቅዳል አይፈቅድም ነው ነገሩ። ስለዚህ ኢንሻላህ ሀገራችንን ከጽንፈኛ ከነቦኮ ሐራም እና አይኤስ አይኤስ እንጠብቅላለሁ። ይሄ ቃዕዳ ይዘው ነው ወሃብያዎች በየትኛውም ሀገር ሲጨፈጭፉ ሲገሉ የምናያቸው ማለት ነው። በተለያየ ሀገር በሶሪያ በሊቪያ በኢራቅ በዛ እስኪ ነው መግድ ዳር በየቦታው የሚገልሉ ወሃቢያ አይደለም። አሁንም ቢሆን ክርስቲያኑ ወገኖቻችን ነቅተዋል። አሁንም ንቁ አህሉ ሱና ወል ጀማዓ አባጣቀ ለት ነቁ ይገባል። አሁንም በድጋሚ ማለት ነው አታጭበርብሩ ወሃቢያዎች፣ ሲነቃባችሁ አታጭበርብሩ። ዝህ እህት ወንድሞች አሁንም ከወሃብ ያስተምሮት ልትቆጠቡና ጥንቃቄ ልታደርጉ ይገባል እላለሁኝ። እነዚህ ማስረጃዎች በቂ ናቸው። በኮሜንት እየገባችሁ ክርስቲያኑ ናቸው እንደዛ ስትሳደቡና ውሸት ነው ብላችሁ ስትናገሩ የነበረው አንድ ቀን በራሳችሁ ሲደርስና ታረጋግጣላችሁ። ሁለተኛ ነገር እነሱ ክርስቲያንን ስለማጥፋት እዚህ ሚዲያ ላይ ወጥቶ መናገር ካልፈሩ እኛ ደግሞ የእነሱን ጉድ ማጋለጥ አንፈራ። በሰላም ተከባብሮ መኖር የሚፈልጉ ሙስሊሞች እንዳሉ እናውቃለን። ግን ሊገልል ያጠፋ ሀገርን ሊያወድም የመጣውን ግን ዝም ብለ ቁጭ ብላ አትመልከተው። ንቃ። ቤተ ክርስቲያንን ጠብቅ። ቤተሰብን ጠብቅ። ሀገርን አድን ያጠፋ ነው የመጣ የራሳቸው እምነት ተከታዮች ያጠፏቸዋል። ተጠንቀቁ፣ ንቁ እያሉን እኛ ግን አረ ምንም ያደርጉንም እያለን እንጃጅ አላለን። ስለዚህ ቤተክርስቲያንን ጠብቅ። ኃይለ እግዚአብሔር ነው ሰይፍ የጌዲዮን ነው። ይቆያል በዚህ ምሽት እጅግ በጣም አሳዛኝ ዜና ተሰምቷል። በመሐል አዲስ አበባ በቁጥር 50 የሚሆኑ ኦርቶዶክሳውያን ተገለው ተገኝተዋል። እንደዚሁም በቁጥር 115 የሚሆኑ በሌሎች ክልል ከተሞች አካባቢ ማለት ነው እንደዛው ባለማህተቦች ታርደዋል፣ ተጨፍጭፈዋል ብዬ ዜና ብናገር ምን ያህሎቻችሁ ይህንን ዜና ተከትላችሁ በጣም ታዝናላችሁ? ለምን ያህል ሳምንት እረ ጨነቀን ጠበበን ትሉበታላችሁ? በምን ያህል ሳምንትና ጊዜ ትኩረት ሰጥታችሁ ይህን ጉዳይ ሐዘኑን ሐዘናችሁ ታደርጉታላችሁ? የአርሲ ኦርቶዶክሳውያን የግድ ከተሞች አካባቢ መጥተው መገደል አለባቸው? እነዛ ወገኖቻችን ወገኖቻችን አይደሉ? ሐዘናቸው እንደዚህ በአንዴ ነው ከውስጣችን የሚወጣው? ይሄ ህፃን ልጅ የእኛ ልጅ አይደለም? ምን ነው ታዲያ? ከርዕስ ወደ ርዕስ ለመጋባት ተጣደፋችሁ ቸኮላችሁ? የአርሲ ኦርቶዶክሳውያን እኮ እስካሁን አላረፉም። እስካሁን ጉዳታቸውን ጉዳቴ ብሎ የተቀበለ አካል አላገኙም። በቁጥር እኮ የሚታክቱ ሰዎች ከመስከረም ጀምሮ ይህ ዓመት ከገባ ሞተዋል። ቁጥራቸው አምስት መቶ እንደሚደርስ ነው የአካባቢው ነዋሪዎች እየተናገሩ ያሉት። የእነዚህም ባለማዕተቦች ጉዳይ ጉዳያችን ብለን የሚያስ ለምን ከበደ? ከርዕስ ወደ ርዕስ ከሆነ ነገር ወደ የሆነ ነገር በጥርፊያ መጋባት አረ ይሰለቻል። ድምፃችን ማሰማ፣ ጥሪ ማቅረብ፣ እባካቸው አትንኩም ማለት እኮ በፍጹም ሌላ አይነት ፍላጎት ማሳየት አይደለም አትግደሉ ለማለት እንኳ እንዴት ጽሞና እናጣለን? እንዴት መረባረብ እናጣለን? ኧረ ግዴለም ኦርቶዶክሳን ከልባችን፣ እዚህ ፕላትፎርም ላይ ያላችሁ፣ ቲክቶክ ላይ ያላችሁ፣ በጣም ብዙ ፎሎወር ያላችሁ፣ ብዙ ተከታይ ያላችሁ የተዋህዶ ልጆች የኦርቶዶክስ ልጆች የት ናችሁ ያላችሁት? ይህንን ቪዲዮ ከሰላሳ ጊዜ በላይ ኮፒ ሊንክ፣ ሪፖስት እንድታደርጉና ኮሜንት ላይ ገብታችሁ የክርስቲያኖች ሞቲቭ ቃያላችሁ እንድትጽፉ ጠይቃችኋለሁ። ሰሞኑን በአርሲ ክልል ላይ በተገደሉት የኦርቶዶክስ ተዋህዶ ልጆች ሞት በጣም ነው ያዘንኩት። እስከ መቼ ነው የኦርቶዶክስ ተዋህዶ ልጆች የሚገደሉት? ልክ እንደዚህ ታዋቂ ሰዎችና ተጽዕኖ ፈጣሪዎች አሁንም ወደፊት እየወጣችሁ በአርሲ ለሚገደሉና ለሚታረዱ ወገኖቻችን ድምፅ ሁኑ። አሁንም በዚህ በቲክቶክ ፕላትፎርም ላይ ክርስቲያን ሁናችሁ ተጽዕኖ ፈጣሪ የሆናችሁ ኮንቴንት ክሬተሮች እንዲሁም ጌመሮች ሌሎቻችሁም ቲክታከሮች ለቅድስት ቤተ ክርስቲያን ድምፅ የምትሆኑበት ጊዜ አሁን ነው። መስቀልሽን አርገሽ ቤተ ክርስቲያን ናት እዚህ አሊያ ወይ እግሪሽ ይቆረጣል ወይ ትደፈራለሽ ወይ ትሞቻለሽ ሚስቴ

እሺ፣ ይሄንን ለእያንዳንዳችሁ ሁለት ሁለት መቶ ብር ይሰጣችኋለሁ። ለአንድ ደቂቃ ማተባችሁን ትበጥሳላችሁ፣ ከዛ ይህን ብሩን ትቀበላላችሁ። ምንም ብሰጠን ማተባችንን ከአንገታችን አልለየው ከመንገታችን ዞ ሰላም ለሁላችሁ ይሁን። እንግዲህ በአርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ሕዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው። ማለት ሌትራ እየተጨፈጨፈ ይሄ ቃል ይገልጸዋል በደንብ። ሕፃናት ሳይቀሩ አደገኛ በሆነ መልኩ እየተገደሉ በጣም በርካታ ክርስቲያኖች ናቸው እየተገደሉ ያሉት። እርግጥ ነው ሰማዕትነት እንግዲህ ለክርስቲያኖች ክብር ሊሆን ይችላል፣ ነውም። ግን ሰማዕትነት ክብር ነው ማለት በሆነ ባልሆነ አጋጣሚ የሆኑ ሰዎች እየተነሱ ይህንን የእግዚአብሔርን ሕዝብ ወይም ክርስቲያኑ የማጽዳት ስራ ይሰራሉ እየጨፈጨፉ ይጨርሷቸው ማለት ግን አይደለም። እንዴ ቤተ ክርስቲያን እዚህ ምድር ላይ ስትቀ ስትኖር እኮ ለአንድ ታላቅ የሆነ ዓላማ አጀንዳ ነው። ይህም ህዝቡን ሁሉ ወደ ክርስቶስ መንግስት ለመመለስ ነው። እንዲህ እንዲሁም ደግሞ በህይወት መኖርንም ደግሞ ይጠይቃል እና ማንም እየተነሳ ዝም ብሎ የማጽዳት ስራ ብቻ እንዲሰራ ነው እሱን የሚፈቅድ አይደለም። የሰማትነት ነገር እና ይህ በጣም አስቸጋሪ ነገር ነው ማለት ክርስቲያኖች ሀገራችን ኢትዮጵያ የክርስቲያኖች መቆያ ናት። ማለት እዚህ ምንቆይባት ሀገራችን ናት፣ የክርስቲያኖች ብቻ አይደለችም። አሁ ግን መቆያችን ጭምር የእኛም ጭምር ናት። ላለፉት ለሺ ምናምን ዓመታት ለሺ አመታት ሙሉ እንደሚታወቀው ይህ የእግዚአብሔር ህዝብ ክርስቲያኑ አሁን ላለንባት ለኢትዮጵያ ባለ ውለታ ነው። እሱን አቁሙ እኮ ያቆያት አይደለም? እንዲ ነው እኮ አሁን ደርሶ የሆነ ሰዓት ላይ ብቅ ተብሎ ይህንን ሀገርን አቁሞ የኖሮውን ህዝብ ደግሞ ጨፍጭፌ ሊጨርስ ብሎ የሚነሳ የሆነ አካል ካለ እርግጥ ነው ሰይጣናዊ ነው፣ ሰይጣናዊ ነው። ግን ደግሞ አንደኛ የርሰን አባቶች ሲቀጥል ደግሞ በዋናነት እንደ ማለት በሀገሪቱ ላይ ህግ አለ፣ መንግስት አለ። ያ መንግስት ለዜጎቹ ለክርስቲያኖችም ጭምር ማለት ነው ከለላ ጥበቃ ሊያደርግ ይገባል እና ፕሊዝ ፍትህ ያስፈልገናል ጥበቃ ክንደላ ያስፈልጋቸዋል። በአርሲ ላሉ ክርስቲያኑ ድመቶቻችን ማለት ነው አባት እናቶቻችን፣ ኢቨን ህፃናቶችም ጭምር እና በጣም ኮንሰርኒንግ ነው፣ በጣም አስቸጋሪ ነው። እና ሰው ፍትህን ወደነል የምንችለው ለመንግስቱ በረው ጉባኤያችን፣ እንሆ ቀኑ ደርሷል። ከነገ ከሰባት ሰዓት ጀምሮ ለተከታታይ ሶስት ቀናት ይቆያል። እናም በዚህ ጉባኤ ላይ ሁሉም ኦርቶዶክሳዊ እናትዋ ጎንደር መስቀል አደባባይ ላይ በሰዓቱ እንዲገኝ መልእክታችን እናስተላልፋለን። እኔ ናቲ ጎንደሬው እንዲሁም ሌሎች የጎንደር ቲክቶከሮች ይህንን ጉባኤ በመላው ዓለም ላላችሁ ኦርቶዶክሳውያን ላይቭ አብረን እንዘምራለን፣ አብረን ስብከተ ወንጌልን እንካፈላለን ብለን አስበናል። እናም በዚሁ አጋጣሚ ደግሞ ገዳማችንንም መደገፍ ስላለብን የገቢ ማሰባሰቢያ ፕሮግራም ይኖራል። በዚህ የገቢ ማሰባሰቢያ ፕሮግራም የእኔ ቤተሰቦች እንዲሁም የአስኔ ቤተሰቦች በላይቭ ስሪባችን ተገኝታችሁ እነዚህን ገዳማውያንን እንድናግስ ስንል መልእክታችን እናስተላልፋለን። እንወዳችኋለን።

የዛሬ ቪዲዮ ይሄን ይመስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎችን እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ጠቃሚ ቪዲዮዎች ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉ ቻናሉን ሰብስክራይብ በማድረግ ቤተሰብ ቢሆን፣ ሐሳብ አስተያየታችሁን ኮሜንት ላስቀምጡልኝ። የሞቱትን ነፍስ ማርነ፣ ያሉትን ደግሞ በቤተ ክርስቲያን ጸንቶ የክብሩ ቀዳሾች የመንግስት ወራሾች እንዲሆን የእግዚአብሔር መልካም ፈቃድ ይሁንልኝ እያልኳችሁ ደግሞ ይሄን መረጃ ለሞላ ዓለም እንድደርስ ሁላችሁም ሼርና ላይክ ማድረጋችሁ እንዳትረሱ። ለኦርቶዶክሳውያን የጭፍጨፋና እንዲሁም ደግሞ ዘላቂ መፍትሄ እስከምናገኝ ሁላችሁም ኦርቶዶክሳውያን ለቤተክርስቲያንና ለኦርቶዶክሳውያን ድምጽ መሆን ያስፈልጋል ማለት ነው። እንዲሁም ደግሞ በጎንደር የተሰራው ስራ እጅግ የሚያስደንቅ ስራ ነው። ቤተክርስቲያን እንደዚህ አይነት እንደ ሩሲያ አይነት እንዲሁም ደግሞ ዙቃላለ ብዙ ብዙ ቦታችሁ ላይ ኦርቶዶክሳውያን እየተገደሉ ይገኛሉ ማለት ነው። ዘላቂ መፍትሄ እስከምናገኝ ድረስ ሁላችንም ድምጽ መሆን አለብን ማለት ነው። ለቤተክርስቲያን ሁላችንም ነገ በእኛ ለሚመጣ በጣም አንድም ሲሆንልናል። ስለዚህ ተገኘን ነው እንጂ እንገደል ነበር ማተብ በማሰራችን ምክንያት እንዲሁም ደግሞ አስተማሪ ቪዲዮች በውስጥ ላይ ስላለ እናንተም እስከ መጨረሻ የተከታተላችሁ ቪዲዮን ላይክና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ቸር ቆይልኝ።